ስለሰጡት ነው ሆኖ ነው። አይደለም ሚዲያው ያስቀውሱሻል። እኔን እኮ የኢትዮጵያ ባንዲራ ያስወለቀኝ የሚዲያ እኮ ነው። እላ ሲሰውኝ አላረግም ብያው ልቄ ቁጭ ያደረኩት ለአስራ አንድ ዓመት ያደረኩትን ባንዲራ በል እኮ ነው ባንዲራዬን ያስወጡኝ። እዚህ እኮ በጣም እኮ እብድ እብድ ብቻ ወጡ። መንግስትን እኮ ይቅርታ አስጠይቁኝ። እዚህ ሚዲያ ላይ ያለ ሰው መንግስት ይቅርታ ጠይቄ ከመንግስት ጋር ሰራለሁ፣ ከእንደዚህ አይነት ሰገጤ ጋር አልታገልም ብዬ ይሄ ሚዲያ ነው ይቅርታ እንድጠይቅ ያስደረገኝ። ከመንግስት ጋር ላሽ ብዬ ከፖለቲካ ወጣ አሉ እና በነቆራ ከፖለቲካ እንዲወጡ አድርገዋቸዋል። ትግል በመሰዳደብ ነው እንዴ? ትግል ታገላላቸው። ከመጠጥ ነፃ መሆን አለባችሁ።

ገንዘቤን ይዤ እወጣለሁ። በርሲት እወጣለሁ። በርሲት እወጣለሁ። ኑ ግጠሙኝ። በርሲት እወጣለሁ። ፊት ለፊት ያልገጠምኩት ግን ወንድሞቼን ብዬ ነው። ዛሬ አስገድሏቸው ነገርኳቸው። እስከ ስማቸው አስገድሏቸው። ምን ይጠቅማሉ? ይሄን የፈለጉት ግ አስገድሏቸው። እስከ ስማቸው ተናግሬያለሁ። አስገድሉ። ማስገደል የፈለጋችሁ አ ይገደሉላቸው፣ ደስ ይበላቸው። እኔም ድጋሚ ሀገር ያልገባ በቃ ይገደሉላቸው። ይሄን የፈለገው ጃፕ የፈለገው ይሄን ነው። ገንዘቤ ግን ደርሷል። እናቱ የወለደው ሱሬት አጠቃደ ያጠገብ አይደርስም። ቲክቶከር እኔ እንደሰጠውት የሰጠ የለም፣ የለም በኔ የሰጠ የለም። ተደብቄ ስለሰጠው ነው፣ ጸጥ ብዬ ስለሰጠው ነው፣ ዝም ብዬ ስለሰጠው አስገድሏቸው ይሙቱ። ምን ይሰራሉ? ደብሬ ፈለጋችሁት ደብሬ ፈለጋችሁት። አስገድሏቸው፣ ድሬ ዳዋን ያሉት አስገድሏቸው፣ ወንድሞቼን። ይሄን ነው የፈለጋችሁት። ሌላ ምን አለ? እንዲሞትን የፈለጓችሁት። ይሙቱ። ነገርኳችሁ፣ እስከ ስም ዝርዝራቸው ስም ዝርዝራቸው እስከ ስራቸው። ይሙቱ። ምን ይሰራሉ? ይሄ የፈለጋችሁት። እኔ የተሰደብኩት አባራ ደለሽ የተባልኩት ለዚህ ነው።

አን ነው አዳምጭኝ፣ ልጁ ጋ ተጣሉ አደለ፣ ተሰዳደቡ ሲሰድባት ባት እኔና ማሜ ገብተን አስክመነዋል። ያ ትቷዋታል። ዛሬ አንድ ነገር የመናገር የምፈልገው ኦኬ፣ ሰደባት አደል፣ ግን በዚህ ልቅ ማህበረሰብ እንደዚህ ረድቻለሁ ብሎ ደረሰኝ ይዞ መውጣት ማለት ሌላ

የልጆች ቦለበ የቤተሰቦችሽን መጥራት አያስፈልግም። የእሷን ቤት አስመሳ አብራችሁ እሷ ጋር የኖራችሁ የጠጣችሁ በጣም ታሳፍራላችሁ። በቤቱ አይዳችሁ ስልኳ መቀመጥ አቅቶ አይችሉም። እናቷ የወለደችው በሬ ላይ አይደርስም ብዬሽ አለው። ጆከር ምን ምን ታመጫለሽ? የለኝም አበሻ ጓደኛ። እስኪ ወንድ የሆነ በሬ ላይ አየሁት እኮ ሁሉም ውርደት እና እንትን እና ሁሉም ጓደኛ እየመሰላችሁ የምትፈልጉት የላቸውም። ጆከር እኔ አበሻ ጓደኛ የለኝም በቃ የለኝም አበሻ ጓደኛ ጆከር። እኔ የሆኔ አበሻ ጓደኛ እንደሌለ አንተ ታውቃለህ። እኔ ለም እለ ጆከርን አልሰደብኩትም። ሰደበችኝ እናትን የለኝም የለኝምም። አልሰደብኩትም የእናቴን ልጆች ስማቸው ነው የተናገርኩት፣ እንዲሞቱ ፈልጌ ነው እኔም አንተ ያልገባ ነገር ማለት ነው። አንተ ቆይ ስማ፣ ሪሴት ምናምን ያሳየችው ለገንዘቡ ብላ አይደለም። ገባ ይሄ አላ አይደለ፣ በጣም ህመሙ የሚመጣ አማራ አይደለሽም ተብሎ አሁን እሷ ሪሴት ያሳየችው ያስቀምጡት ገንዘቡን ብላ አይደለም። እሷ ግን አንድ ሰው በህመሙ ስትመጣበት እንደዚህ ለህዝቡ እየሆነ አደለሽም ብለ ደግሞ ያነሰው ሰው ምን አድርጎ ነው አንዲት ሳንቲምም ሰጡ አያውቅም። ምንድነው እች አረባ ሀገር ተቀምጣ ምናምን ብዙ ነገር አድርጋለች። እና ከዚህም በላይ ደግሞ ተነስቶ ደግሞ አይ አንቺ እንደዚህ አደለሽም አማራ አደለሽም። ኦ ኦኬ። አሁን ማን ነው እንትን ብሔር ምናምን እየሰጡ እያከፋፈሉ ነው እንዴ? በጣም ነው የሚደብረው። ስሜቷ ያ ጠጥታለች፣ እችልጅ አዎ ጠጥታለች፣ ግን ከህመሟ ከልቧ ነው የምታወራ። ለምን እንደዚህ አይደለሽም ስለተባለች። እች ልጅ እኮ የወንድሟን ስም እኔ ራሴ ከስንት ጊዜ በኋላ ነው የቱኑ የወንድሟን ስም የነገረችን። ዛሬ እንደዚህ ደፍራ የወንድሞቹን ሁሉን ነገር ስትናገር በጣም ስላመማት ነው። ተረዷተኝ። ለምን በማንነቷ በጣም የምትኮራ ታውቃላችሁ። እንኳን እንኳን ለራሷ ለቤተስ ለስንት ሰው ቤር ሰዓት ላይ ሃይማኖት ሰዓት ላይ ያደረገችው የረዳችነች ነች። እና ይሄን ላይ ያደረገች አንድ ሰው መጥቶ አንቺ እኮ እንደዚህ አይደለሽም ሲላተኝ፣ ለዛ ነው ሪሴቱን አምጣ ያሳየችው እንጂ ጆኬር ሰብስበ እንድትመልስላት ምናምን ነገር እንዲሰጣት አይደለም። ከዚህ ላይ ደግሞ ፕሊዝ ተረዷተኝ፣ አሟታል። በቃ ፕሊዝ ጉቺ፣ አሁን አንቺ ውጪ ውጭ ጉቺ ተኚ፣ በቃ እኛ በእንትን የምናደርገው እናደርጋለን። ፕሊዝ ውጭ፣ አንቺ እረፍት አድርጊ ተኚ። ፕሊዝ ጉቺ፣ ጉቺ፣ ጉቺ፣ ጉቺ አይቃለው ጉቺ። እሱ ምን ማለት ነው? ጉቺና ተኚ በቃ ጉቺ። እንኳን ሊገድሏቸው ጥፍራቸውንም አያነሱ። አሁን ፕሊዝ ጉቺና ተኚ በቃ አስወጧተኝ ማነው ነው ሞዴሬተር ያለው? ውጪ እናተኝ በቃ አስወጣተኝ ከዚህ ፕሊዝ አስወጣተኝ። አስወጣ ማንም ሰው ቤት እንዳታስገቧት ፕሊዝ። ተሽከረከረ እስቲ ታብታብ አድርጉ። እኔ እኮ እንትኑን ምንድን ታብታብ አድርጉ፣ ትሽከረከራል። አስወጣት ፕሊዝ። ምን አይነት እናታት ሞዴሬተር፣ ቡጣ ጉቺ ና አስወጣት በቃ አስወጣት። ላይፍ እንዳትገቢ በመቤቴ በማብራን ጉቺ

ሰበኔ አሁን እሷ አልተሰደበው የምትለው ሰው አብረን ሁለታችንንም ነጥፎ ሲሰድበን የነበረው ገባሽ ሮሚ። እኔ ግን ምንም አልመሰለኝም። ሲሰድበን ነበር። ጃፒ እኮ ነው የሰደባት እኮ። ሲሰድበን ነበር እኮ እኔንም እሷንም። እኔ ምንም አልመሰለኝም ላይክ ቦታም አልሰጠውት። ግን እሷ በቃ የሆነ ስለተሰማት ነው የተናገረችው። መጥፎ ነገር አትናገሩ ኮመንትም ያላችሁት። አንዳንዴ ሰው ሆርሲብ ሰው ምናምን ይሄን ያህል ደረጃ ልትናገር የደረሰችው እና ተረዷት ምናምን የምንደምር ራሱ አላቀምሮ የሚማሪያም ረዳበብዘት እኮ አይደለም። አንድ ሰው እኔን ተነስቶ ጉራጌ አይደለሽም ቢሉ እኔ ጉራጌነቴን አውቀዋለሁ፣ ግን አንዳንዴ የራስሽ ሰው ሲናገርሽ ከአቅም በላይ ነው የምትበሳጭው። ይሄ ነው አሁን አናደዋት እሱ ያለ ነው። ያለ ነገር ነው። ግን ያው በቃ አንድ ያለ አይደለ ትንሽ ምን ነገር እንትን ሲልሽ ኮመንትም ከቆሰቆሶች ምናምን በዛው ትሄጂበታለሽ ምናምን ትናገራለሽ። እኔ ያው ስድስት አመት ሙሉ ታውቂያለሽ ሮሚ፣ አንቺ እንኳን አማራ ያለሽ ታውቂያለሽ። ሲረቅጡኝ፣ ሲሰድቡኝ፣ ሲገፉን የኖሩት እኔ ምንም አይመስለኝም አሁን ላይ። በፊት ላይ አዝናለሁ ምናምን ለምን እላለሁ። አሁን ላይ ግን እኔ እግዚአብሔርን አጥንቴንም አያመኝ ምንም አይመስለኝም በቃ አብሮን የረገጠን ሮሚ፣ ቀን ሙሉ ሲረቅጠን ነው ያለው። እኔ ምንም አልተሰማኝ ቦታም አልሰጠሁት። እ እንትን ስራ አለች ነው እና ረጓጓ ከትግል ለምን ያስወጣሉ? እየተሳደቡ ለምንድን ነው? ጆከር እሱ ማስቆም አይችልም። እኔ አሁን ጉቺ ጆከር እዛ ሆኗል። ጆከር እንደ ጃፒ አይ ሰልቦኝ እንደውም እሱ ቤት የሆነ ነገር ሲባል እንደውም ምን ጆከር በውጽፍ ይለት ከዛ በኋላ የሚመልሰውን መለሰ። በቃ ላሽ ነው ያልኩት። ምንም ቦታም አልሰጠውም። ገባሽ? ግን ይመስለኛል ላይቭ ላይ ተቀምጣ ይሆናል አይደለ? ፈታ ያለች ከስር ኮመንቱ ምናምንም ሲሸቆሽ ቋት ነበር። ለዛ ለዛ መሰለኝ። ኦኬ በቃ እኔ እኮ በጣም በተለይ እግዚአብሔርን ላይፍ ላይ ሆነሽ ወይ ቅምቀማ ካለ አለመግባት ነው። ለምን ከቅምቀማው ጋር አብረው ያጦዙሻል እነዚህ ሰዎች። እግዚአብሔር እንኳን መዳን ያለምን መጠጣ አላስወደድከኝ። እንኳን የማልጠጣ ሴቶን ጉንጭጠጥ ስጠጣ የኔ የሚለየው መጠጥ ስጠጣ ልብሴን ነው ማወል፣ ኮሮምዬ ውልቅልቅ ነው ማረገው፣ ማርያም ውልቅልቅ አድርጌ ሴክሲ ነው መሆነ በአንድ ልውጥውጥ ነው ምለው መጠጥ ስጠጣ። ምንድን ነው ጆከር ጓደኛሽ ነው ሮሚ እናቴ እኔ ምን እንደ የት አባቴ እዚህ ሚዲያ ላይ አንተን እንደማቋቋለው። የት አባቴ እኔ በአካል አንገናኝ፣ በምን አንገናኝ? በዚሁ ሚዲያ ላይ ምንድነው። ጓደኛዬ፣ እኔ እኮ አሁን መሀይም ተናገረኝ ብላ ትናድዳለች? እንዴት ጆከር ማለት እኮ አንተ ደግሞ እኔ ቤት ልትሰዳደብ ነው የመጣው። መሀይም ራስን ጡዘታ ሰዓትና ጊዜ ጠብቀህ ሰው የምትሳደብ ልክስክስ ማነህ? ማነህ አንተ? ራስህ አላቅህም፣ መሀይም አንተን ሰው ገብተህ ሰው የምትሳደብ መሀይም ራስህ ልክስክስ። ምን አባቱ ይጨማለቃል? ይሄ ደግሞ ዣንጥላ ራስህ። ፍሬንድን ልትሳደብ ነው? እንደ ፍሬንድሽ ነው ያልከኝ? አዎ ፍሬንዴ ነው። ምን አባት አመጣለን እኔ ቤት ሰጎጆ ካረን ፋኪው